ዜና ብዬ ምናምን ግ ለማድረግ የመጣኸው እኔ ይቀበልሃለሁ፣ ሀውር ታይ ምናምን ምናምን ብዬህ ቢሆን እሺ። ግን ምንም ነገር ሳስነገር ነገር የመጣኸው እኔ የማውቀው ነገር የለኝም። ለቤተሰቦች ክብር ስል ለተመልካቾችም፣ በቃ ክብር ስል ለንተን አገኛለሁ፣ በቃ ዛሬ አገኛለሁ ተነያየንም ምን አደርጋለሁ? እችነዋለሁ አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም። ምን እሱ ይበቃኝ። ሰላም ሰላም። ውድ የተከበራችሁ ተመልካቾቻችን እንዴት ናችሁልኝ? አለምኛ እግዚአብሔር ይመስገን። ክብሪ ስፋ ያው እንግዲህ ዛሬ በአዲስ ቪዲዮ መጥቼላችኋለሁ። ያው ሁላችሁም ተጨንቃችሁ ስለነበረ እኔ ጋር አብራችሁ በተከፈውበት ጊዜ አብራችሁ ስለሆናችሁ በመጀመሪያ ደረጃ ሁላችሁን በጣም የማመሰግነው በጣም የማከብራችሁ ያው በቃ የኔ እኔ እኔ ለራሴ ያው ትልቅ ጭንቀት ኖርብኝ እንጂ የኔ ጭንቀትም እናንተ ጋር አብሮ ጭንቀት አለ እና አብራችሁ ስለተጋራችሁ በጣም የማመሰግነው በተከፈውበት ጊዜ አብራችሁ ይስላላቸው ቤተሰቦች እና አብዛኛችሁ ኢንስታግራም ላይ መርስጠን ንቀበልህ እኛ እስራኤል ሰፈሬት ነው አድራሽ ሸሂት ነው ምናምን እያላችሁ ብዙ ሰዎች አይቻለሁ። በጣም የማመሰግን እስከዚህ ክብር ስለሰጣችሁኝ ወዳችኋለሁ ቤተሰቦች እና ያው እንግዲህ ያለሁበትን ሁኔታ ሁላችሁም ስላወቃችሁ ስለተረዳችሁኝ ነው ይህን ሀሳብ እናንተ ያመጣችሁት እንደዚህ እንደዚህ ተቸግር ማየት የሆነ ነገር የማየት ስላልፈልጋችሁ እስከዚህ ደረጃ ክብር ስለሰጣችሁኝ በድጋሚ አሁን አመሰግናችኋለሁ። ይሄ ነው አለለምኔ ከእናንተ ያዩትን ነገር ፍቅር አስተምራችሁኛል። ያው በብዙ ነገር ብጎዳም፣ ግን እናንተ ጋር ያለው ፍቅር ግን ይበልጣል ከሁሉም ነገር። በጣም ደስ የሚል ነገር ነው እያሳያችሁኝ ያላችሁት ሰው እንደሌለ የነበረ ማውቀው ሰው እንዳለ ግን በእናንተ አውቅ ያለ እና ቤተሰቦቻችን አንድ ነግራችሁ የምፈልገው ነገር ዛሬ በአዲስ ቪዲዮ መጣሁላችሁ። ሁላችሁም ስለተጨነቃችሁ አንድናን፣ ያው ዲናን ስደውልላት ስልክ አትመልስም፣ ስጸፍላትም አትመልስም። ግን ከእሷ ይልቅ እናንተ አጠገቤ ናችሁ። በጣም በብዙ ነገር ስለተረዳው ነው ከወንድም ከሴትም። ኧረ እኔ አላቅም እግዚአብሔር። እኔ ማለት እኔ በህይወት ዘመኔ እኔ የሰው ውድድ እንደዚህ ይከብዳል። እግዚአብሔር እኔ ሰው ትንሽ ነገር ነው እንትን የሚለኝ በቃ። እንዴ ሰው እኮ አስጨነቀኝ፣ ማርያምን አስጨነቀኝ የወስጥ መስብር አስጨነቁኝ። ምን ላይ ደረጃ ደረስ እንደከፋ ሁሉም እንደተከፋ ያመንኩበት ጊዜ አሁን ላይ ነው። እና ቤተሰቦች፣ ቴክስት ጽፌላት ስልክ ስደውላት አታነሳልኝ። እንዲና ግን ቴክስት ጽፌላት በተመቼ ሰዓት ደውልልኝ ምናምን ነገር ብላኛለች። እና ይህን ነገር ደግሞ ሚዲያ ላይ ሁላችሁም ስለተጨነቃችሁ እኔ ደግሞ ለእናንተ ማሳወቅ ግዴታ ስላለብኝ ከአነሳችን ካላነሳችን አብረን ደውለንላት የምትለውን ነገር እኮ እንድንሰባብዬ ነው። ቤተሰቦች ይሄን ይሄ ነው አይደለም እናንተ ጋብረን ላይ በበቃ ቀጥታ እንደውላታለን። እና ቤተሰቦች እሷን ብዬ ነው እዚህ ድረስ የመጣሁት ሁሉን ነገር ትቼ፣ ማንኛውም ነገር ይቅርብህ ብዬ እሷን ብዬ ነው እዚህ ድረስ የመጣሁት። እና ብዙዎች ይመክሉኛል በነገራችን ላይ ብዙ ሰዎች አቶንህን በቃ ትቅርብህ። እንደዚህ ግን ነገሮች እኔ እስከ መጨረሻው ድረስ መጨረስ ፈልጋለሁ። አንድና አንድ ነገር እኔ ከእሱ አንደበት የምፈልገው ነገር አለ። በተደጋጋሚ ይሄን ነገር ተናግሬያለሁ። ከእሱ አንደበት የምፈልገው ነገር አለ። ሁሉ ነገሯን ነው ያፈቀኝ አንዴ እንኳን አይቼ ብመለስ ለኔ ትልቅ ደስታ ነው በነገራችን ላይ እና ያን ነገር ስለፈለግኩት አሁን ላይ እስኪ ላግኛት። እግዚአብሔር ፈቅዶ ዛሬ ካገኘኋት በቃ ደስ የሚል ቀን ነው ለእናንተም ለእኔም ለእኔ ጋር የምትጨነቁ አብራችሁ ለሁላችሁ ከኔ በላይ ለምታስቡ ለራሴ እስኪ አብረን እናገኛት እስኪ ልደውልላት። መጀመሪያ ደውላ ከተሳካልኝ ተሳካልኝ ነው እንግዲህ፣ ካልተሳካለኝም ደግሞ ለእግዚአብሔር ፈቃድ ወደ ሀገር ዛሬ ዛሬ ግን የምደውልላት ለአንዴና ለመጨረሻ ጊዜ ነው፣ እደውልላታለሁ። መምጣት ከቻለች ወይ ሄድ ከቻልኩኝ ያለችበት ቦታ ወይ እኔ መምጣት እሷ መምጣት ከቻለች፣ የመጨረሻ ጥያቄ ነው የምጠይቃት። ከዛ ውጭ ዲና የምትባል ሴት በህይወት ያላቅ ምክንያቱም እኔ እዚህ ሀገር ላይ ሆኜ ምኖረውን ህይወት እኔን የማቀው የተጎዳው ያለሁትን ነገር እኔን የማቀው ቤተሰቦች ያው ትረዱኝ ያላችሁ ብዬ አስባለሁ። የሰው ሀገር የሰው ነው። የራስን ሀገር የመሰለ ነገር የለም። የእናት ቤት አንጎዳጉዶ መብላት የለም እና ያለውበትን ሁኔታ ነው ያውቃለሁ ግን እግዚአብሔር ይመስገን አለሁ፣ በሰላም አለሁ። ዋናው ጤና መሆኔ ነው እና ድምፅን አሰማን ቪዲዮ ስራለን የምትሉ ሰዎች ያላችሁ አብዛኛውን ጊዜ የመጨረሻ ጊዜ ለእናንተም ላሳውቃችሁ ነው የመጣሁት። ያው እሷ ከመጣች መጣች ነው እንግዲህ፣ የመጨረሻ ጊዜ ቪዲዮ የምሰራው በዲና እና በእኔ ዛሬ ነው። ቴክስት ጽፌላት ደውልልኝ፣ ሲመች አወራሃለሁ ስላለችኝ ያን ነገር ለማድረግ ነው የፈለኩትና ከናንተ ፊት ደውላት አለው። ከተሳካልኝ እንግዲህ፣ ከተሳካልኝ እና እስኪ፣ ቤተሰቦች ሰዎች፣ እንደውልላታለን አብረን፣ እስኪ የምትለው ነገር ከሷ እንጠብቃለን እና ቤተሰቦች እስኪ እንሞክርላት በድጋሚ ንሞክርላት።

እስ፣ ምናልባት ስለ እስራኤል መግባት ከጓደኞችም ወይም ከሌሎች ሰዎች ጠይቂ። የሚያክል መስዋዕትነት ከፍዬ እንደመጣው መቼም አይጠፋሽም እያስባለሁ ከእሱ ሀገር እየኖሽ እስራኤል መግባት በጣም ከባድ እንደሆነ ሁላችሁም ታውቃላችሁ፣ እርግጠኛ ይመስለኛል። በጓድ በዙሪያ ያለም ሰው ያውቀዋል። ሁሉ መስዋዕትነት ከፍዬ ምን አድርጊ ነው የምትይኝ? ስንቱር ተሰቃዩ ባንቺ እኮ ግን እኮ ከመምጣት እንደዚህ ቢሆንም ከመምጣት በፊት ከኔ ጋር ማውራት ነበረብህ፣ አይደል? እኔ ዝም ብለህ ብድርግ ብለህ እንዴ የለብህም። ምን አይነት ቃላት እስኪ፣ ምን አይነት ቃላት በምን አይነት አማርኛ ለምን

አንዴ፣ ምንድነው? አንቺ እስከዚህ ድረስ የራስ የሆነ ምክንያት አለኝ። የራስ የሆነ ምክንያት ምንድነው? አንዴ መጎዳት አለ በማል አንዴ ነገር ብትጎዳ ማለት እንድትጎዳ እንድትጎዳ እንድጎዳ ካልፈለግሽማ፣ እንድትጎዳ ጊዜው ደረሰ። መች ነው ምትነግሪኝ? አገርሽ እኔና ብዬሽ ምናምን አድግ ለማድረግ የመጣኸው እቀበልሃለሁ ሀው ርእተሀይ ምናምን ምናምን ብዬሽ ቢሆን እሺ፣ ግን ምንም ነገር ሳትነግረኝ ነው የመጣኸው። እኔ የማውቃው ነገር የለኝም። አንድ እና አንድ ነገር ልንገርሽ፣ እኔ ማለት ነው ሴት አጥቻለሁ። አንቺ ጋር እንደዚህ የምትጃጃለው ማለት ሴት ታውቃለህ እንደዚህ አንድ አማርኛ ያለ ፈልገው ነገር ሲታት ቻርልም እሺ፣ በዙሪያ ማለት ነው እንዲህ ብቆጥራችሁ አያልቁም። ፍቅር እስከሆነ ድረስ ግን ነገሮችን በፍቅር እኔ አንድ ሰው ከያዝኩኝ ከዛ ከዚህ ከዛ ከዚህ ማለት ስለማልፈልግ በዛ ነገር ልፅና ብዬሽ ነው እስካሁን የቆየሁት። ሰማሽኛ፣ የቆየሁት እስከ ዛሬ ይኸው ሁሉ ጊዜ የቆየሁት እየተሰቃየሁ አንቺ ጋር ከመጀመሪያ ደረጃም ስንገናኝ ታስታውሻለሽ እኔ ቁም ነገረኛ ሰው ነው እምፈልገው ዛሬ እዣት ነገ መፈታት አይነት ሴት እኔ ጋር ምትኖር ቁም ነገረኛ የሆነ ሴት፣ በቃ ሙሉ ልብ ያላት ሴት፣ እንደ በቃ እንደዚህ አይነት ነገር ነው። አሉ በጣም ብዙ ከቤት ላይ ቪዲዮ እርግጠኛ ነኝ አላየሁትም። ንገሪኝ አላየሹ ባዮም ባዮም ምንም ነገር ማድረግ አልችልም ማለት ሲንጀምር በጣም አናደኸኛ። ሳትነግረኝ ምንም መምጣት የለብህም እንዲህ አንቺስ ግን ሰው ነሽ? እስኪ አልገርኩ እኔ ካንተ ጋር እንደዚህ ውድ ሰንኩበት የራሴ ምክንያት አለኝ አይደል? ለምን አይገባህ? ማንተ ቆይ እናት አባትሽ እንግዲህ ይብሻለሁ እንዴ? እስከዚህ ደረጃ የሚያስደርስ ነገር በዚህ በዚህ ልክ እኮ መደወልም መምጣትም ምንም እኮ እንደዚህ አስፈላጊ ነገር አይደለም። አውርተናል አይደል? እኔ ውስኛለሁ በቃ ነገር ደግሞ የራሴ ምክንያት አለ። በቃ ነበር መረዳት አለበት። እንደዚህ መስዋዕት ብዙ መስዋዕት ከፍለህ እዚህ ድረስ ምናምን ስለመጣ ምናምን እኔ ይቀበልሃለሁ ማለት አይደለም። ነገር ተነጋግረናል፣ ከዚህ በፊትም አውርተናል አለ ይሄ እኮ ጭካኔ ምናምን ነገር አደለም ወስኪ ኔ ምንም ገፈሽኝ ና በጣም አፈቀርሽኝ። ይህ ሁሉ ጊዜ አፈቀርሽኛል፣ በጣም ትልቅ ቦታ እንዳለኝ እንደዚህ ስትሆን ፈልጌው አይደለም። እኔ አንድ ነገር ትልቅ ስፔክት በጣም ነው የተጎዳው እኮ እህል እኮ የምልህ፣ በቃ የኔ ነገር ተቀማለ። እንኳን ድምጽሽን ነው የሰማሁት። ቤቶች እንደዚህ ሆነሽ ካወራሽኝ፣ እንኳን ድምጽሽን ሰማሁት። ችግር የለውም። ሆን ስንት ነገሮች እንዳሳለፍኩ ቢያንስ የሆነ ጊዜ ላይ አረ፣ በእናትሽ ታይ፣ አረ፣ እንደ ሰው አስቢ በእናትሽ።

ምን አለው ብለሽ ነው? ግን አንድና አንድ ነገር እኔ ያለ ጥፋቴ በደለኝ ሳላውቀው የበደልኩትን ነገር ሳላውቀው እኮ የጥፋ ግን ምንሽ? ምን ምን እኔ በቃ አይ አንድ ነገር እንግዲህ በቃ ሌላውን ነገር ታዩ ሚዲያ ላይ የሚከታተል ቤተሰቦችን አረጋጊልኝ። በቃ አለቀ። የመጨረሻ እኔ ዛሬ አንድ የደወልኩልሽ የመጨረሻ ውሳኔ ልወስድ ነው እሺ? የመጨረሻ ከዚህ በኋላ አላገኝሽ። የመጨረሻ ውሳኔ ነው የምወስድ የመጨረሻ ብቅ ላይ ከወጣ ለው ምናምን አልከውም። ግን እንዴት በአንድ በቃ ድረስ መጥቼ ማለት ነው ስሚ እየሰማሽ እዚህ ድረስ መጥቼ ቢያንስ ኦዲየንሶችን ቤተሰቦችን ላረጋጋች ለአንዴና ለመጨረሻ ጊዜ ትልቅ ውሳኔ ይፈልጋለሁ ከአንቺ በአንድ በትሽ እዚህ ድረስ መጥቼ ብዙ መስዋዕትነት ድረስ

መምጣት ከቻለሽ ለአንድና ለመጨረሻ ጊዜ ዛሬ መምጣት ከቻለሽ፣ አታገኝም። የመጨረሻ ውሳኔ ነው የምነግርሽ። አስብበታለሁ፣ አስብበታለሁ የሚባል ነገር የለም። ትመጫለሽ ወይስ አትመጪ? እኔ አንቺን በለመንኩበት ፈጣሪም ብለን እስካሁን የስንትና ስንት ቦታ እደርሳለሁ። ለምን ትለመኛለሽ? እግዚአብሔር በሰጠሽ ማንነት፣ እግዚአብሔር በሰጠሽ ጸጋ፣ እግዚአብሔር በሰጠሽ ጉበት

ንዞከስታቦሽ እንዴት ሀገርሽ ድረስ ብዙ ዓይነት መስዋዕትነት ከፍዬ መጥቼ፣ እንዴት እኔን ለማግኘት አንድ መልስ ለመስጠት እንዴት ያቅትሻል? ኦዴንሲንም ስሚኝ አረጋ እኔን ስሚኝ እስኪ በእናትሽ። ኦዴንሲንም ላረጋጋ፣ በቃ ተመልካቾችንም ላረጋጋ፣ ቤተሰብም ላረጋጋ፣ ለአንዴና ለመጨረሻ ጊዜ በቪዲዮ ለሁሉም ሪል የሆነ ንግግር ተናግረሽ። ጥፋትም ካለብኝ ጥፋቴንም ኦዲንሶች ጋር ተናግረሽ መዳየት ካለብ ከነሱ ቤት ጨርሰን በቃ። ከተለያዩ ቆይተናል። እኔ ለነሱ ክብር አለኝ። እኔ ደግሞ ለአንተ ነው የሚነግርህ። እኔ ለአንተ ምናም የሚባል ነገር የለም። ለእነሱ ክብር አለኝ። ለአንቺ የምፈልገው ነገር አለ። በቃ አለቅ ለነሱ ክብር ስላለኝ ምናልባት አንቺ ሚዲያ ላይ ምናምን ስለማትሰሪ ሚዲያ ላይ ማሳወቅ አልፈልግም። ለምን አትሰሩ? ሌላ ራሴ ምክንያት ደግሞ ነገር ለቤተሰቦች ክብር ስል ለተመልካቾችም በቃ ክብር ስል ለንተን አገኛለሁ። ዛሬ አገኛለሁ። አውቀሻዋል። ሆቴሉን ሊዮናርዶ ሆቴል፣ እዛ ቦታ ትመጫለሽ። ነገር አብረን እንቀጥላለን የሚል ተስፋ ይኖረኝ ግን ያው ከዛ በኋላ አብሮ መቀጠል አለመቀጠሉን አብረን ምክንያት ብቻ ነው የምፈልገው፣ ምክንያቱም ከአንቺ የተለየሽኝን ምክንያት እፈልጋለሁ። እሺ ችግር የለም አብረን አስተማረጋጋት ያናገርኩሽ ነገር ምንድን ነው ታውቂያለሽ? ላንዲና ለመጨረሻ ጊዜ እኔና ወደዚህ ማረጋጋት ስላለብኝ በቃ ይሄን ብቻ አድርጊልኝ። ሌላ ምንም ከአንቺ የምፈልገው ነገር የለም። ወደድሽኝም ጠላሽኝም፣ ከእኔ ሕይወት ወጣሽም አልወጣሽም ላንዲና ለመጨረሻ ጊዜ ብቻ እኔና በቃ ሁሉን ነገር ማረጋጋት አለብን። አንቺ ነው የምጠብቀው። ሊዮናርዶ ሆቴል ነው ሎኬሽን፣ ወይ ልክልሻለሁ። እዛ አካባቢ እደውልላለሁ። እና ቤተሰቦች እንዳያቸዋት ነው ደርቃለች። እንደምላላቅ ቤተሰቦች እንደዚህ አይነት ፈተና ቢሆን ያጋጥሙ ያቅ ከበል የታውቃላችሁ። ስንት ጊዜ የታገስኳት እሷን፣ ስንት ጊዜ የጠበቅኳት። ዛሬ ለአንዴና ለመጨረሻ ጊዜ ከእሷ ምላሽ እፈልጋለሁ። ግን ሁላችሁ በጉን ስላላቸው አመሰግናለሁ። እንጠብቃታለን ቤተሰቦች አብረን እስኪ ከእሷ እንደምትሰማላችሁ ሁሉንም ነገር ግን በጣም ስለጨነቀኝ እስኪ ከተለያየን ምን አደርጋለሁ እችለዋለሁ። አብረን ባለን ጊዜ ብዙ አሳልፈን አይቆጨኝም፣ እኔ እሱ ይበቃኛል። እኔ እንደምወድሽ አውቃለሁ፣ ታውቂያለሽ አንቺዬን አንቺም ታውቂያለሽ የህሉሃ ነገር